መንግስት የመረረ እርምጃ እየወሰደ ነው። መንግስት ደገፍ ካልደገፍክ ሌባ ኮንክ ሌባ ነህ፣ ወንበዴ ኮንክ ወንበዴ ነህ። የሆነ በጓሮ የሆነ መሞዳሞድ ላይ ያላችሁ ግን እንደው አደባባይ ላይ ስትወጡ መንግስት ምናም በሚል ስም ዱርይነታችሁን የምታስፋፉ ሰዎች አደብ ግዙ። ውንብድናችሁን ይዛችሁ የሆነ ቦታ ተወናብዳችሁ ሮጣችሁ መንግስት ስር ለመደበቅ አትሞ ወይ የረቀቅ አንደበት ወይ የሰላ ሀሳብ ቢኖራቸው ግድ አልነበረም። ግን ያላቸው አንድ ነገር ነው፣ ሰፊ ሆድ እሴት ባህል ወግ፣ አብሮ መኖር፣ ሰውነት የሚባሉ ጉዳዮች ካባቸውን አውልቀው ጥለው፣ ብልግና፣ ከፋፋይነት፣ ጥላቻ ጉሊት የወጣበት ገበያ አይደለም እንደ ሶሻል ሚዲያ። ጭራሽ በአደባባይ ቁጭ ብለው ና እዚጋ እንጣላ ና እዚጋ እንጣላ እንወጋጋ ብለው ቀጠሮ ይይዛሉ።

ቢሆን በጣም መልካም። ወን አይ ሲ ፌስት ታይም የስተደ ወን አይ ኮም አይ ሲ አዲስ አበባ ኢዝ አ ስሞል ሄቨን ዳውን ሂር። ይሄ አዲስ አበባ ደረሰችበት መንገድ ከከፍተኛ የመንግሥት አመራሮች እስከ ቀን ሰራተኞች ዋጋ ተከፍሎ በአዲስ የሥራ ባህል ሌት ተቀን ተሰርቶ በብቁ የአመራር ብቃት ሌት ተቀን ተሩጦ ለውጥን በሚናፍቁ ኃይሎች ለለውጥ ተሩጦ የመጣ የመስራት ፍላጎት ከመስራት አቅም ጋር የመስራት አቅም ከመጨረስ ብቃት ጋር የመጨረስ ብቃት ፈጥሞ ከማሳየት ጋር ተዳምረው እቅርብ ያሉት ፖለቲከኛንን ባይ ምነኝ ባይ ባይመሰክሩት ቢያንቃቸው እንዲህ ሌሎች ይመሰክሩታል ከኤርትራ ጋር ትሰራላችሁ ወይ ተብሎ ሲጠየቁ እንደ ሁኔታው ከኤርትራ ጋርም ከሌሎች ሀገራትም ጋር እንሰራለን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 አሁናዊ ክስተቶችን ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄም ነው የምጀምረው። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖችም ሼር ብታደርጓቸው እንዲሁ የበለጠ ተደራሽ እንድንሆን እንድንሰፋ፣ እንድንበዛ ስለሚያግዙን እሱን እንድታደርጉልን ጠይቄ እጀምራለሁ። ዛሬ በቆይታችን መንግስት የጀመረውን ወሳኝ እርምጃ እናነሳለን። አፍሪካውያኑ ስለ አዲስ አበባ ያልተጠበቁ ምስክርነቶችንም ጭምር እየሰጡ ነው። ሌሎቹ መናገር ያቃታቸውን አፍሪካውያን እህት ወንድሞቻችን በድፍረት እየተናገሩት ነው። ምንድን ነው? እሱን በቆይታችን የምናይና የምንመለከት ነው የሚሆነው። አቶ እስክንድር ነጋ ምን ነካቸው የሚያስብል ጉዳይ ተናግረዋል። ያው የምናውቀው ነው ምን እንደሆነ በግልጽ አምነዋል በግልጽ አምነዋል። ምንድን ነው ያመኑት? እሱን በቆይታችን የምንመለከት ነው የሚሆነው በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁ። እንግዲህ እንደምታውቁት ሰሞኑን መንግስት በሶሻል ሚዲያ ላይ በሚንቀሳቀሱ አካላቶች ላይ ህግ የማስከበር ዘመቻ ጀምሯል። ብዙዎቻችሁ እየተመለከታችሁት ነው። እሱን እናነሳለን። ለምን፣ እንዴት፣ ወዴት የሚለውን እንመለከታለን። መንግስት ግን በሶሻል ሚዲያ ብቻ አይደለም ህግ ማስከበር የጀመረው በነገራችን ላይ በሶስት መሰረታዊ መስኮች ላይ ህግ ማስከበር ጀምሯል። በሙሰኛ ባለስልጣናት፣ የመንግስት ደጋፊንን በሚል ስም በሚንቀሳቀሱ አካላት እንዲሁም ደግሞ በማህበራዊ ሚዲያ በሚንቀሳቀሱ አካላት። በመጀመሪያ በመንግስት ባለስልጣናት በሚለው በኩል ብንመለከት ሙሰኛ ባለስልጣናት በቅርቡ በቁጥጥር ስር ሲውሉ አይተናል። ሙሰኛ ባለስልጣናት ብቻ አይደለም፣ ባለሀብቶች የሚነኩ የማይመስላቸው ማንም የሚደርስባቸው የማይመስላቸው ብቻቸውን እንደው እንትን የሆኑ ይመስላቸው ሰዎች የክስ ፋይል ተከፍቶባቸው የተመለከትን። መንግስት የመረረ እርምጃ እየወሰደ ነው። የመረረ እርምጃ ማለት ነው። ይሄ በጣም መበርታት በጣም መቀጠል ያለበት ነው። ትናንትና የቀድሞ ኮሚሽነር የነበሩት ሰው 13 ዓመት ተፈርዶባቸዋል። የአደጋ ምናምን ኮሚሽነር የነበሩት ሰው አስራ ሶስት ዓመት ተፈርዶባቸዋል። ከዛስ ባለፈው ሰሞን በቁጥጥር ስር ሲሉ የነበሩ ሰዎች አይታቸዋል። በመንግስት ደጋፊነት ስም በምናምንነት ስም አብዶ የሚሰሩ መንግስት ደገፍ ካልደገፍክ ሌባ ኮንክ ሌባ ነ፣ ወንበዴ ኮንክ ወንበዴ ነ፣ ሌባ ኮንክ ሌባ ነ። በቃ ምን ማድረግ ይቻላል? መንግስት ምን ያደርጋል? ህግ አለ ሀገሪቷ ላይ መንግስት አለ ሀገሪቱ ላይ። በነገራችን ላይ ሰዎች አትርሱ፣ መንግስት መንግስት ነው። በቃ ሌላ ማብራሪያ አያስፈልግም። ሌባ ኮንክ ወንበዴ ኮንክ ምናምን ምናምን ምንም እንትን አይልም። ህዝብ እንቁልልጭ በማለት የተጠመዳችሁ የሆነ በጓሮ የሆነ መሞዳሞድ ላይ ያላችሁ ግን እንደው አደባባይ ላይ ስትወጡ መንግስት ምናምን በሚል ስም ዱርይነታችሁን የምታስፋፉ ሰዎች አደብ ግዙ፣ አደብ ግዙ። መንግስት መንግስት ነው። እዛ አይድና የምትል ሰውን ማር እዛ ራስ እንችል ላስ ውንብድናችሁን ይዛችሁ የሆነ ቦታ ተወናብዳችሁ ሮወጣችሁ መንግስት ስር ለመደበቅ አትሞክሩ። እሱም እንደማይሆን አይተናል። ባለፈው በቁጥጥር ስር ሲውሉ ወመቴ ወመቴ ማጅራት መቺ አሉ የሳርትል የሆኑ ሰዎች ይቅርታ አለቃሉ። ከዚህ በበለጠ የሚያብራራ ቃል የለም። ተመሳስለው በቃ መቦጥቦጥ የለመዱ መንግሥትና ህዝብን ለማኳረፍ የሆኑ በቃ የጅል ባንዲራ ያዞች የሚያወሩትን የማያውቁ፣ የሚናገሩትን የማያውቁ ድራመኞች ወይ የረቀቀ አንደበት አንደበት ወይ የሰላ ሐሳብ ቢኖራቸው ግድ አልነበረም። ግን ያላቸው አንድ ነገር ነው፣ ሰፊ ሆድ። ምንም እንትን የላቸውም። እና መንግስት እነዛ አካላት ላይም ሰፊ እርምጃ እየወሰደ ነው። መሬት ጠበበኝ፣ ቆዳዬ ጠቦኛል ያላችሁ ሰዎች ወሳኝ እርምጃ እየተወሰደ ነው። እና እንደዚህ አይነት እርምጃዎች የተወሰዱ ባለበት ሰዓት ነው ሶሻል ሚዲያ ላይም እርምጃ የተጀመረው። እኔ እከሌ እከሌ አልልም እከሌከሌ ከሌ ከሌ ታሰረ ታሰረ፣ እሱ አያገባኝም፣ እገሌ አይደለም። በጥቅሉ በጥቅሉ ሶሻል ሚዲያ ላይ እየተወሰደ ያለው እርምጃ ግን ከተች ልተች የምትችለው ምን ነው አልፈጠንም ብለህ ብቻ ነው እንዴ እሴት ባህል፣ ወግ፣ አብሮ መኖር፣ ሰውነት የሚባሉ ጉዳዮች ካባቸውን አውልቀው ጥለው ብልግና ከፋፋይነት፣ ጥላቻ ጉሊት የወጣበት ገበያ አይደለም፣ እንደ ሶሻል ሚዲያ ሃይማኖት በል አንዱ የሚያከብረውን አንዱ ይሳደባል። ዘር በል አንዱ የሚያከብረውን አንዱ ያጥላላል። ብሔር ማንነት አንዱ አንዱን ይሰዳደባል። ጭራሽ በአደባባይ ቁጭ ብለው ና እዚህ ጋር እንጣላ ና እዚህ ጋር እንጣላ እንወጋጋ ብለው ቀጠሮ ይዛሉ። ልጆች አሉበት ሀገር ላይ ማለት የሚያድጉ ሰዎች ያሉበት ሀገር ላይ ማለት ነው። ኢትዮጵያውያኖች ያለን ትልቁ ሀብታችን እሴት ነው። እንደተሰራብን ፕሮፖጋንዳ፣ እንደተዘራብን ጥላቻ፣ እንደ ከፋፋዮቻችን ሐሳብ ያልተከፋፈል ነው እሴት ባህል፣ ወግ፣ ሃይማኖት ስላለን ነው። በዛም አነሰ እሴታችንን አትቀሙን እንጂ የሆኑ የሆኑ ሰዎችን አይደለም በጥቅሉ ሶሻል ሚዲያ ላይ በጨዋታ ስም በምን ስም የሚደረጉ ጉዳዮች ምንድን ናቸው? በነገራችን ላይ አንዳንድ ሰዎች ይህንን አፋኝነት ነው ይላሉ። ሰሞኑን በአውስትራሊያ የነበረውን ሁኔታ አስቲችን ዘገባ አይተን እንምጣ።

ከአስራ ስድስት ዓመት በታች ያሉ ዜጎቿን ሶሻል ሚዲያ ባን አድርጋለች። ለምን አደረገች? እንግዲህ ይሄ ያሳየኋችሁ ቪዲዮ በጠቅላይ ሚኒስትር ደረጃ ነው መግለጫ የተሰጠበት። ምን ያህል ወሳኝ እንደሆነ መንግስት ዜጎቹን፣ ትውልዶቹን ከሚሰሙትም ይጠብቃል ከሚያዩትም ይጠብቃል። አስፈላጊ ስለሆነ ማለት ነው። አፋኝነት ለምትሉት ሰዎች እዩት። ቻይናውያን ሩሲያ እራሱ አሜሪካ የዲሞክራሲ እናት የንግግር ነጻነት እናት ምናምን ብያሉ የሚያንቆለጳጵሷት ሀገር ከቻይና ጋር ይቅርታ ከቲክቶክ ጋር እሰጥ አገባ ውስጥ የገባችሁ ለምንድን ነው? እራሴ ማልቆጣጠረውን አልጎሪዝም አልፈቅድም ብላን፣ አልጎሪዝሙን መቆጣጠር አለብኝ ብላን ሶሻል ሚዲያ ምን ያህል ለሀገር ደህንነት ለዜጎች ደህንነት ለህዝብ ደህንነት ለሀገር መቀጠል ዋስና የሚያስፈልገው ጉዳይ እንደሆነ ታውቃለን። እያንዳንዱ ነገር አፍሪካ ላይ ስታመጣው ግን ጋርቤጅ ነው የሚያደርጉን፣ መጣያ። ራሱን ችሎ ሰው የፈለገውን መሆን ይችላል። አንድ ሰው ራሱን ችሎ እንደፈለገ ይሁን፣ ግን ሶሻል ሚዲያ ላይ አትሊስት እሴትን፣ ባህልን፣ ማንነትን መሰረት ያደረጉ እንቅስቃሴዎች መኖር አለባቸው። እና መንግስት ከሰሞኑ ከአለባበስ ጋርም ተያይዞ፣ ከዛም በመቀጠል እርምጃዎችን እየወሰደ ነው። ግን በጥቅሉ እነዚህ የህግ ማስከበር እርምጃዎች በአንድ በኩል ብቻ ያሉ አይደሉም በአንድ በኩል ብቻ ያሉ አይደሉም። በእያንዳንዱ ጉዳይ ላይ ትኩረት ተሰጥቶ በእያንዳንዱ ጉዳይ ላይ እንትን ብሎ መሰራት ያለበት ጉዳይ ነው። አንደኛ በነገራችን ላይ እንዲህ አይነት እርምጃ ልጆቹ ወጣቶች ናቸው ሶሻል ሚዲያ ላይ የሚንቀሳቀሱ ሰዎች ለእነሱም በጊዜ ወደ ቀልባቸው ይመልሳል። በነገራችን ላይ ምንድን ነው በጠባብ ልብ ሰፊ ገንዘብ ከባድ ነው። ሶሻል ሚዲያው የሚያንቀሳቅሰው ካፒታል ቀላል የሚባል ነገር አይደለም። ሶሻል ሚዲያው ላይ ያሉ ቲክቶክ ላይ ያሉ በጣም ታዋቂ ታዋቂ ሰዎች እድሜያቸው በጣም ገና ነው። የያዙትን ካፒታል ስታየው፣ የሚያንቀሳቅሱትን ገንዘብ ስታየው በጣም ብዙ ነው። በጣም ብዙ ነው። ቢያባልጋቸው አይገርምም። ቢያስታቸው አይገርምም። ቶሎ ወደ ቀልባቸው የሚመልሳቸው ነገር እንዲህ ሲኖር ጥሩ ነው። የከፋ ነገርም ባይሆን በጥቂቱ ወደ ቀልባቸው እንዲመለሱ እንዲያስቡ እንዲያገናዝቡ ከራሳቸው እንዲታረቁ የብዙ ሰዎችን ሕይወት ቀይሯል። በጣም ጥሩ ነው። ሶሻል ሚዲያ የብዙ ሰዎችን ላይፍ አሻሽሏል። በጣም ጥሩ ነው። ግን እሴት ሳይሽር ባህል ሳይሽር ለግጭት ሳይዳርግ ለብጥብጥ ሳይዳርግ ቢሆን በጣም መልካም ነው። ዜጎችን ለጭቅጭቅ ሳያበቃ ቢሆን በጣም መልካም ነው። እና ለልጁ ለወጣቱም ጥሩ ነው። ትንሽ በሰከነ አእምሮ፣ ጥሩ ነው ሰርቶ መለወጥ ገንዘብ መያዝ ጥሩ ነው። ግን በልኩ ሆኖ መሬት ይዞ ሳይንሳፈፉ ከእድሜያቸው ከምናምን አንፃር፣ ያው አዛውንቱም ሲባልግ እያየን አይደለም? ሲስት ለብ ለብ ያሉ እኮ እያየን እኮ። ገንዘብ ነው በነገራችን ላይ እንደዚህ። ያው ስሜት ማሰብን ሲገዛ ትልቁ ትንሽ ይሆናል። ለስሜት የሚድርህ ደግሞ የንዋይ ፍቅር ሲሆን ትንሽ ጉዳዩ ከፍ ይላል እና ከዛ አንጻር ማየት በጣም በጣም መልካም ነው። ይሄ በጣም ምንም እንትን የሚባል ጉዳይ አይደለም። የዜጎችን ደህንነት የሚጠብቅ ጥሩ ነገር ነው እና በየፈርጁ ነው እርምጃ እየተወሰደ ያለ። መንግስት ባለስልጣናት ሙሰኛ ባለስልጣናት እየታሰሩ ነው። ከመንግስት ጋር ንክኪ ያለኝ በሚል እንትን እያሉ እየታሰሩ ነው። እዚህ ሶሻል ሚዲያ ላይ ያሉ እንቅስቃሴዎችም እንትን ማለት አለበት። በሶሻል ሚዲያ እንትን ሀገር መፍረስ የለበትም። ሁሉ በልኩ ሁሉ በልኩ ሲሆን ሸጋል ሁሉ በመጠኑ። እኔ ከሌ ከሌ ምናምን ውስጥ አይደለም ያለሁት። በጥቅሉ ሶሻል ሚዲያ አጠቃቀማችን ነው፣ በጥቅሉ የሶሻል ሚዲያ አያያዛችን። አንድ ሀገር ነው ያለችን፣ ተለዋጭ ሀገር እንዳለው ሰው እንትን ባንድ፣ በጣም በጣም ሸጋ ነው። በገዛ እጃችን ማለት ይሄ፣ እጃችን ላይ ያለ መሳሪያ ከባድ ነው። በዚህ ዘመን ኒውክሌር በለው በስልክ ብዙ ነገር ይሰራል ብዙ ነገር ብዙ ነገር፣ እና ከዛ አንጻር በደንብ በደንብ እንትን ማለት ነው። ቆዳችሁ የጠበባችሁ ሰዎችም በመንግስት ስምንት የምትሉ ይሄ ነገር ጥሩ እርምጃ ነው። ይሄ የሚያሳየው መንግስት አቅሙን እያደረጀ በደንብ ዕለት ከዕለት እያደረጀ መምጣቱ ነው። ትልልቅ ባለስልጣናትን ማሰር ቀላል ጉዳይ አይደለም፣ ከባድ ነው። እና ያንን ከባድ ነገር ማድረግ የሚችልበትን እየቆመ እየጸና ህግ ለማስከበር በደንብ አቋም ላይ የተገኘ እንደሆነ የምናይበት ነውና በጣም ሸጋና ይበል የሚያሰኝ ጉዳይ ነው። ሌላው ዛሬ እንድንመለከተው የምፈልገው ጉዳይ የአዲስ አበባን ጉዳይ ነው። ሰሞኑን ከኦዳ ዋርድ ጋር ተያይዞ በርካታ ታዋቂ ሰዎች አዲስ አበባ ነበሩና ስለ አዲስ አበባ ምስክርነቶችን ሲሰጡ ነበር። እስቲ እንየው።

እንግዲህ እንዳያችሁት ነው፣ አንዳንድ አካላቶች የአዲስ አበባን ጉዳይ ብልጭልጭ ነው፣ ምንድን ነው፣ ምንድን ነው እያሉ ሲያቃለሉት ነበር። ማለት በልኩ አለመግለጽ አይደለም፣ ብቁ አይደለም አለማለት አይደለም፣ አለመመስከር አይደለም፣ ማቃለል ላይ ነው የነበሩት። እንግዲህ ያቃለሉትን ጉዳይ ነው እኚህ እውቅ ዓለም ላይ በጣም በርካታ ከተሞችን ያዩ ታዋቂ ሰዎች እየመሰከሩትና እየተናገሩት ያሉት ይሄ አዲስ አበባ ዜ የደረሰችበት መንገድ ከከፍተኛ የመንግሥት አመራሮች እስከ ቀን ሠራተኞች ዋጋ ተከፍሎ በአዲስ የሥራ ባህል ሌተቀን ተሰርቶ በብቁ የአመራር ብቃት ሌተቀን ተሩጦ ለውጥን በሚናፍቁ ኃይሎች ለለውጥ ተሩጦ የመጣም ዝም ብሎ የመጣ ነገር አይደለም። ለዚህ ነው ብቁ መሆን ማለት አዲስ አበባ እስከ ዛሬ ለምን እንዲህ አልተሰራችም? በጀት ነበር፣ ገንዘብ ነበር፣ እንዲህ ለምን አልተሰራችም? ፍላጎት አልነበረ። የመስራት ፍላጎት ከመስራት አቅም ጋር፣ የመስራት አቅም ከመጨረስ ብቃት ጋር፣ የመጨረስ ብቃት ፈጥሞ ከማሳየት ጋር ተዳምረው አሁን እንደዚህ የሚመሰከርላት አዲስ አበባ መታለች ኒውዮርክ ያለው እስኪመስለኝ ማለት የሚታይ ነገር ነው በነገራችን ላይ የአዲስ አበባ ልማት ይታያል ግልጥ ነው ላይን ይሞላል ክፍት ነው ይነበባል የሚካድ ነገር አይደለም ያኔ ምንድን ነው ሲባል የነበረው የአፍሪካ ህብረት ከአዲስ አበባ ይነሳ ሲባል ምን እያሉ ነበር ምክንያት የሚያመጡት የአዲስ አበባን አለመንጻት መቆሸሽ ነበር ጠቅላይ ሚኒስትሩ እንዳሉት በቅርብ ያሉት ፖለቲከኛንን ባይ ምነኝ ባይ ባይመሰክሩት ቢያንቃቸው እንዲህ ሌሎች ይመሰክሩታል የሚጠላ ነገርም ስላላ አይደለም እና እነኝህ ሰዎች የአዲስ አበባን የሚያጥላሉ ልማቱን የሚያጥላሉ ሰዎች በነገራችን ላይ እንደው ገንዘቡን ቶ የካዱት ልፋቱን ነው ልፋቱን ድካሙን ሩጫውን ዝም ብሎ አልመጣም ይሄ ኦቨርናይት ዝም ብሎ አልመጣም ተሰርቶ ነው ለነዋሪውም የሚደንቅ ነው ተሰርቶ ነው ተለፍቶ ነው ያንን ልፋት ነው የካዱት የካዱትን ልፋት ነው እንደዚህ እየተመሰከረ ያለው በነገራችን ላይ ሌሎችም የአፍሪካ ሀገራት የሚማሩበት ነው የኬንያ ፕሬዚዳንት ናይሮቢን እንደ አዲስ አበባ ለማድረግ እነ ሲሪል ራማፎሳ ስለ አዲስ አበባ ከዚህ ቀደም የሰጡትን እንዲህ ሲሆን ደስ የሚል ነገር ነው ልብ የሚያሞቅ ነገር ነው እና የምታቃልሉ ሰዎች አትድከሙ ማለት ምኑን ነው የምታቃልሉት እኛ ውበት አይገባንም። እኛ መማር አይገባንም። እኛ ክፍ ማለት አይገባንም። የዲፕሎማቲክ ማህበረሰብ መናኸሪያ ምናምን የምትላትን ከተማ በባነር ማስጌጥ ነው የሚገባን። መጠየቅ እኮ ካለበት ሰው መጠየቅ፣ አሁን እንደዚህ መስራት የሚችል በጀት ከነበረ ያን ያህል ዓመት ወያኔ የአዲስ አበባን በጀት የት አደረገችው የት አደረሰችው ብሎ መጠየቅ ነው። አሁን የምታዩት ስራ የሚታይ ነውና እንደዚህ እየተመሰከረ ስንመለከት ደስ የሚል ነው፣ ልብ የሚያሞቅ ነው። ኢትዮጵያችን በየፈርጁ የተመሰከረላት ትቀጥላለች። ይህ በእንዲህ እንዳለ እስክንድር ነጋ ከሚዲያ ጋር ቆይታ አድርጓል። ከሚዲያ ጋር ቆይታ ባደረገበት ጊዜ ለተነሱለት ጥያቄዎች ምላሽ ሰጥቷል። ባንዳ ባንዳ ሲባል እንደው ይህ ነገር ያሻማል ምናምን የሚሉ ሰዎች ካሉ አሁን እስክንድር ነጋ አምኖላቸዋል። ከኤርትራ ጋር ትሰራላችሁ ወይ ተብሎ ሲጠየቁ እንደ ሁኔታው ከኤርትራ ጋርም ከሌሎች ሀገራትም ጋር እንሰራለን ብለዋል። ምን ማለት ነው ይሄ? ምንም እኮ ግልጽ እኮ ነው፣ ግልጽ የሆነ ጉዳይ ነው። ማን ታዲያውን ማን ነው ባንዳ ተባለ ብሎ መጨነቅ ያለበት? ባዳና ባንዳ ሲባል ለትርጉም ያሻማል ስትሉ የነበራችሁ ሰዎች ከዚህ በላይ ባንዳነት ምን አለ? ከዚህ በላይ ምን በአንድነት፣ ይምጣላችሁ፣ ይጨርሷት ኢትዮጵያን፣ ይቦጥቡጧት፣ ይብሏት። አይጨርሷትም፣ አይቦጥቡጧትም፣ አይበሏትም፣ አይነኳትም። እሷም አትገኝም፣ ኢትዮጵያ እንዲህ አይነቶቹ አያገኟትም። በግልጽ ነው እያመኑ ያሉት ከኤርትራ ጋር እንሰራለን። የኤርትራ መንግስት ከነዚህ ኃይሎች ጋር ለምን እንደሚሰራ ይታወቃል። ለምን ተላላኪ እንደሚያስፈልገው ይታወቃል። ለምን ኢትዮጵያን ማተራመስ እንደሚፈልግ ይታወቃል። አያፍሩም ሲናገሩ እራሱ በአደባባይ። አብረን ከኤርትራ መንግስት ጋር እንሰራለን ሲሉ ማለት ነው። ሌላ የተነሳላቸው ጥያቄ ከድርድር ጋር በተያያዘ ነው። መንግስት እደራደራለሁ እያለ ነው እምታስባላችሁ ሲባሉ ያው ሌላውን ሰሞኑን ስናነሳ የነበረው ጉዳይ ነው። ሌላውን ድርድር አናቀው ምናምናምን እስክንድር እየዋሸ ነው። እሱ እንዳለ ሆኖ ግን በሌላኛ መልኩ ለተነሳላቸው ጥያቄ የሰጡት ምላሽ የሚገርም ነው። እኔ ምን አይነት መልስ እንደሆነ። መንግስት ድርድር ድርድር የሚለው ዓለም አቀፉ ማህበረሰብ ጫና አሳድሮበት ነው። መስታወት ዋሻ አለ። አሁን የትኛው ዓለም አቀፍ ማህበረሰብ ነው ፋኖ ትዝ ብሎት የሚያውቀው ውስጥ? እኔ ኮ ግራ ነው የሚገባኝ። እነኝህ ሰዎች ምን ነካችሁ? ሲጀመር እሺ መንግስት ዓለም አቀፍ እንትን ብሎትም ጫና አርጎበትም ይሁን ምንም ብሎበትም ይሁን እሱን እንትወና እኮ እንደ ትተ ነው አትደራደርም እንዴ? ይሄ ሁሉ ነገር የምትፈጥረው መቼስ፣ እስከ መጨረሻው ጠብታ መዋጋት የሚችሉበት አቅም እንደሌላቸው ያውቃሉ። መጨረሻ ላይ ንግግርና ድርድር እንደሆነ ይታወቃል። መሳሪያ ነሳው በአንድም በሌላ እንትን ብለህ ሀሳብን እንትን ለማለት ነው። አትደራደርም አትነጋገርም፣ ታዲያ ምን ማለት ነው? መንግስት የሚደራደረው ዓለም አቀፍ ማህበረሰብ ጫና ስላሳደረበት ነው። ታዲያ ዓለም አቀፉ ማህበረሰብ ጫና ሳድሮበት የሆነውን ነገር ተፈጥሮ ለመነጋገር አይደለም፣ እንዲህ ሀሳባችሁ የማይመስል ነገር መንግስት ማንም ብሎት ይሁን ለሰላም ቅድሚያ ሰጥቷል። ሲጀመር እንደዛ እንዳለ አይደለም፣ ያውቃሉ ሳይደራደሩ ምናምን እነሱን ትን ብለው አቅም ኖሯቸው ምናምን እንዳልሆነም ይታወቃል። ግን እንደው እነኝህ ሰዎች እስከዚህ ናቸው፣ ከዚህ ከፈቅ ምናምን ማለት አይችሉም፣ ብትነጋገሩ ነው የሚሻላችሁ፣ ብትወያዩ ነው የሚሻላችሁ፣ ጠረጴዛው ላይ ብትቀመጡ ነው የሚበጃችሁ ግን እነስክንድር አሁን ዓለም አቀፉ ማህበረሰብ ምናምን ቢሉም አለቃ አላቸው። በነገራችን ላይ እንዲችው ዓለም አቀፉ ማህበረሰብ ምና እንደዚህ የማይመስል ምክንያት እየሰጡ የሌለ ነገር እየቀባጠሩ ይኖራሉ። ለምን አለቆቻቸው እንዳትደራደሩ፣ ረብሹ፣ በጥብጡ ብለዋቸዋል። ከኤርትራ ጋር ሰራለሁ ብሏል። ተነጋገር አይላቸውም። ሻቢያ በጥብጥ ነው ረብሽልኝ ነው። ስለዚህ አለቃዬ ስላልፈቀደልኝ አልነጋገርም ነው የሚባለው። ለሌላ ጊዜ እንደዚህ አይደለም። መልሱ ዓለም አቀፍ ጫ መንግስት ዓለም አቀፍ ጫ በምንም ይሁን ለንግግር ድል ከተገኘ መነጋገር ነው። እንደዚህ አይነት ምክንያት አያስኬድም። ሻዕቢያ ከልክሎኛል፣ አለቃዬ ከልክሎኛል፣ አለቃዬ ይደብረዋል፣ ከፋዬ ይደብረዋል ነው የሚባለው። እሱ ነው የሚያስኬደውም የሚጠቅመውም የሚበጀውም ጉዳይ አቋቋን ንግር ንግር አድርጋችሁ ተገላገሉ። አንደኛችሁን እንሰራለን ባንዳ ነን ወንበዴ ነን ብላችኋል። ለዛ ብዙ እዛም እዚህ ምናምን መርገጥ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 አብዝቶ ይባርክ። ቸርቆዩን የነገሰ ይበለን። ቼርስ